ሬት ናችሁ ሃያ ሰላሳዎች እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና ምን ልስራ ያላችሁ ሀሳብ ለገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችን ነው። እንደምታውቁት በዓለማችን ላይ የውበቱ ዘርፍ ወይም ቢዩቲ ኢንዱስትሪ በየጊዜው እያደገ የመጣ ነው። በዛሬው ቆይታችን ከውበት ዘርፎች መካከል የጥፍር ስራ በስንት ብር ይጀምራል የሚለውን በደንብ አሳያችኋለሁ። ከእናንተ የሚጠበቀው ከኔ ጋር መቆየት ብቻ ነው። አብረን እንቆይ። ሰላም ናችሁ። እንደት ነሽ ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ለሀያ ሰላሳ ተመልካቶች ዛሬ የጥፍር ስራ ቢዝነስን በደንብ አሳያቸዋለሁ ብያቸው ነው ያመጣዋቸው። ማን እንደሆንሽ ግን አንቺ እራስሽን አስታውቂልኝ። ሰላም። ዋይቴ ፍሬም እባላለሁ። በጥፍርና በሜካፕ ሙያ ላይ ነው ያለሁት። ዛሬ ሀያ ሰላሳዎቹን የጥፍር ስራ አሳያቸዋለሁ ብዬ ስላመጣቸው? አንቺ በደንብ ታስተምሪልናለች፣ እና ቢዝነሱን ለመጀመር ምን ያስፈልጋል የሚለውን በደንብ ከአንቺ እናቃለን ብዬ አስባለሁ። ይቻላል። አሪፍ በይ፣ ነው እሺ። ያው ስምሽን በደንብ ነግረሽናል። ከምን ተነስታ ምን ደረሰች ማናት እቺ ልጅ ብሎ መጠየቃቸው አይቀርም ሀያ ሰላሳዎች። ስለዚህ በደንብ እስኪ አንቺ ባክግራውንድ አመጣጥሽን ንገሪን። እኔ የጥፍርና የሜካፕ ባለሙያ ነኝ። መጀመሪያ ላይ እንዴት ነው? ከመቀሌ ዩኒቨርሲቲ ተመርቄ ነበር የወጣሁትኝ ከዛ በኋላ የስራ እድሉ ያን ያህል አልነበረም። በአጭር ጊዜ ተምሬ ወደ ስራ እንዴት መግባት እንደምችል ሳስብ እሱ የመጣልኝ እና እሱን ቀጥታ ተምሬ ወደ ስራ ገባሁኝ ማለት ነው። ወደዚህ ስራ ከሌላ አይነት ፊልድ ነው የመጣሽው፣ እና ኢንፎርሜሽን ቴክኖሎጂ ነው ያልሽኝ፣ ኢንፎርሜሽን ሳይንስ። ከዛኛው ፊልድ ወደዚኛው ሺፍት ማድረግ በጣም የተለያየ አይነት ዘርፍ ነው እና እንዴት ከዛ ወደዚህ መጣሽ? ወደዚህ ስራ የገባሁት እንዴት ነው፣ ረዚናን ታውቂያት እንደሆነ ሶሻል ሚዲያ ላይ ፕሮሞት ታደርጋለች እና ከተቀጥራ ከምትሰራበት ሙቭ አድርጋ እንደዚ አይነት ነገሮች እንዴት እንደጀመርች እየሰማሁት ነበር። እና ስለዚህ ሶሻል ሚዲያ ላይ ከምታውቂው ሰው ኢንስፓየርድ ነው ሆንሽ ማለት ነው አይደለ? ሶሻል ሚዲያ ለመዝናናት ብቻ አይደለም የተጠቀምሽው። አዎ ስልጠናውን እኔ የወሰድኩት ከሁለት ዓመት ከምናምን በፊት ነው። ስልጠናውን ሶስት የዛን ጊዜ ይሰባል የጥፍሩን ክላስ በሰባት ሺህ ነበር የሰለጠንኩት የሜካፑን ደግሞ አስር ሺህ ነበር ከፍዬ እዛ ነው የተማርኩት ከዛ ወዲያ ወደ ጥፍሩ ተቀጥሬ መስራት ጀመርኩኝ ቀጥታ ወደ ጥፍር ነው የሄድሽው ማለት ነው በስንት ብር ተቀጠርሽ በአምስት ሺህ ነው የተቀጠርኩት እሺ ዛሬ ለሀያ ሰላሳዎች የጥፍር ስራ ነው የምናሳያቸውና ሰው ለጥፍር ስራ የሚያስፈልጉት ግብአቶች ምንድን ናቸው ስንት ብር የያዙ እያንዳንዱ ግብአቶች ስንት ስንት ብር ይፈልጋሉ የሚለውም በደንብ ላሳያቸው ነው አንቺ ጋር የመጣሁት። ስለዚህ ምንድን ናቸው ኤሴንሻል የሚባሉት እዚህ ሙያ ላይ? እቃዎቹ ያን ያህል ወጪ የላቸውም። ከ20 እስከ 25 ሺ አሟልተው መጀመር ይችላሉ። ቤት ለቤት ሲሆን ሞር የኛ ስራ እንዴት ነው? ጉልበት ነው የሚፈልገው። አንቺ ነው የሚፈልገው ለባለሙያ የምትከፊው ብር ነው ሞር ብዙ የሚሆነው። እያሳየሽን ደግሞ እናውራ፣ ይቻላል ይሰራጫሉ። ከርካሽ ጀምሮ ውድ እስከ ሆኑት ማለት ነው። ግን ስራውን ለመስራት ይሄኛው ዩቪ በቂ ነው፣ 2500 ማለት ነው። ይሄ የሚሸጥ የሚገዛ። ሪሙቨሮች ደግሞ ከዚ ሌላ ትልቅ በትልቅ እቃ ያለ አለ፣ እሱን 900 ብር ማግኘት እንችላለን። አረባከሽ ከዚ ሚተልቀው ነው 900 ከዚ ሚተልቀው 900 ማግኘት እንችላለን። ሌሎቹ በእንደዚህ አይነት እቃ የሚሸጡት እስከ 1500 የሚሸጡ አሉ። ከዛ ሺላኮች ናቸው ላች ያልሽ እነዚህ ማለት ነው። እነዚ አሁን ብዙ ቁጥሮች አሉ አይደል? እንደምታያቸው በጣም ብዙ ናቸው። ግን እንዴት ነው? አንዱ ፍሬ ከአራት መቶ ጀምሮ እስከ ስድስት መቶ ድረስ አለ። ሌላ ደግሞ ለጄል የሚባል ስራ አለ እና ለሱ ስራ ይሄ ጥፍሬ ያስፈልገናል። እነዚህ ጥፍሮች ከአንድ ሺህ ጀምሮ እስከ አንድ ሺህ አምስት መቶ አሉ። ይሄኛው ማሽን አንድ አይነት ማሽኖች ናቸው። ግን ይሄኛው ምንድነው መብራት በማይኖርበት ታይም ላይ ምናምን ቢያንስ ለትንሽ ደቂቃዎች ያገለግለናል፣ እና ከዚህኛው ፕራይስ ትንሽ ከፍ ያለ ፕራይስ ነው። እሺ ስንት ብር ነው? ይሄው ሰባት ሰባት ሰባት ሺ ነው። ሌላ ደግሞ ነክስ ደስ ይላል። እሺ የእኛን ስራ ላይ ፖሊጄል የሚባሉ ስራዎች አሉ እና ለነሱ ደግሞ የምንጠቀማቸው ማቴሪያሎች እነዚህ እነዚህ ናቸው። አንዷን ከአንድ ሺህ ጀምሮ ይገኛል። ይሄ እንግዲህ በደንብ ስራው ላይ ከተገባ በኋላ የሚጨመር ነገር ነው እንጂ ለመጀመር እንደተባባለው እነዚያኞቹ ብቻ በቂ ናቸው። በቂ ናቸው፣ ግን ይሄ ዲዛይን ኤክስትራ ለሚፈልግ ሰው ከላይ እነዚህን አሁን አንድ ቢገዛ ለብዙ ክላይንት መሆን የሚችል ስለሆነ አንድ ፍሬ ወይ ሁለት ፍሬ ገዝተው በጣም በደንብ ይቆያሉ፣ በደንብ ረጅም ጊዜ ይቆያሉ። እዚህ ጋር እንደምታያቸው ቅድም ያሳዩ ሺላኮች አሉ። እዛ ጋር የእነሱን ከለር ማስመረጫ ነው፣ ካታሎግ ይባላል። ስለዚህ ምንም አይነት ዲዛይን ሲፈልጉም ከስር የምንጠቀመው ብዙ ከለሮች አሉ። እነሱንም ከስተመር ከዚህ ፒክ ያደረግና ባለሙያዎቹ እራሳቸው ይሰራሉ ማለት ነው። ከለሩ የመረጡላቸውን ቁጥሮች አሉት። ይሄ እቃው እንዴት ነው ሙሉ ፓክ ሲገዙ አንድ ላይ በነፃ የሚመጣ እቃ ነው። እነሱ ደግሞ ብቻውን የሚፈልጉት ከሆነ ብቻውን ካታሎጉም የሚሸጥበት ቦታዎች አሉ። ሰባት ሺህ ብር ይገኛል። ሰባት ሺህ እስቲ ስለ አንቺ ጆይኔሽን ደግሞ አካፊ እኔ ስጀምር በአምስት ሺህ ደመወዝ የጀመርኩት እንደነገርኩሽ፣ ቅድም በአምስት ሺህ ደመወዝ አንድ ወር ያልሞላ ጊዜ ውስጥ ነው የሰራሁት። ያው አዲስ ስትሆኚ ቦታ ስትቀይሪ ደግሞ በዛው በነበርሽበት ደሞዝም አይሆንም እጅሽም እየተሻሻለ ነው የሚሄደው። ስለዚህ ለተወሰነ ጊዜ ደሞዝ እያሻሻልኩ እየተቀጠርኩ ነበር ስሰራ የነበረው። ከዛ ምንድን ነው የሆነው? የሆነ ሰዓት ከስተመሮች አንቺን የሚፈልጉ ሰዎች እየበዙ ይመጣሉ እና ልክ ብዙ ከስተመር እንዳለኝ ሲሰማኝ፣ ወደ ራሴ ሙቭ ማድረግ ፈለግኩኝ። ከዛ ምን አደረግኩኝ? እዚህ ስገባ ጀስት አንድ ቴብል እና ሁለት ወንበሮች አድርጌ ነው ስራውን የጀመሩት። በአንድ ቴብል በሁለት ወንበር ሺላኮች ራሱ የተወሰኑ ነበር የነበሩት፣ አስር የማይሞሉ ሺላኮች ነበሩ። ሙያው ሲኖርሽ እየቀላቀልሽ የምትሰሪያቸው ነገሮች ስለሚበዙ እንደዛ እያረኩ ነበር ስሰራ የነበረው። በመጀመሪያ ስትሰሪ የነበሩትን እዛው ስራሽ ላይ መልሰሽ ኢንቨስት ካረግሽው እያደገ ነው የሚሄደው፣ አይደለ? ብሩን እዛው ለስራው እንትን ማለት ስራውን ማሳደግ ስራውን እዛው ላይ ማሳደግ፣ ያ ማድረግ። እናም ጥሩ፣ አሁን ትሬኒንግ ነው የሚቀረን። የትሬኒንግን ዋጋ ለማወቅ ደግሞ ትወስጂኛለሽ አይደል? ይቻላል ይደርሰና፣ ይሄ ደግሞ ስልጠናውን የሚወስድበት ቦታ ነው። እዚህ ድረስ መተሽ የሆነ ነገር ብትሞክሪ ደስ ይለኛል። ስለዚህ ይወስዳል የጥፍር ስልጠና የሶስት ሳምንት ኮርስ ነው የሚሆነው በሳምንት ሶስት ቀን ነው የሚገቡት በሶስት ሳምንት የጥፍር አርት ባለሙያ መሆን ይቻላል መሆን ይቻላል የእጅ ሙያ አይደለም ጀስት ፕራክቲስ እና የሆነ አይዲያ ያህል ትንሽ አይዲያ ነው የሚፈልጉት እዚህ አሁን የሰራችሁን ስራ ባሳየሽ አሁን ይሄ ለሁለተኛ ቀን የሰራችሁ ይጅሉ ፉልታይም የሚወስድ አይደለም ስለዚህ ከትምህርት ጎን ለጎን ጎን ለጎን የሚችል ነገር ነው ከአስር ሺ ጀምሮ ወደላይም ወደታችም እንደ አማራጫቸው ማርኬቱ ላይ ይገኛል። ልዩነቱ ምንድን ነው? በአምስት ሺ ብር ሲሰለጥኑ በአስር ሺ ብር፣ በሀያ ሺ ብር ከዛም በላይ ወይም በታች ሲሰለጥኑ ምንድነው ልዩነት ያለው? ልዩነቱ አንዳንዶቹ ከዲዛይን ጋር የሚያስተምረው አሉ። አንዳንዶቹ ደግሞ ማርኬት ላይ አዲስ ተቀላቀይ አነስ አድርገሽ ጀምረሽ አደለ ከፍ እያልሽ የምትይዘው በዛ አይነት መልኩ ይመስለኛል። እሱ ከጥንቃቄ ጋር አሁን ስለቶች ብዙ የምንጠቀምበት አይነት የስራ ዘርፍ ነው አይደለ፣ ይሄኛው የጥፍር ስራ። ምን አይነት ጥንቃቄዎች መደረግ አለባቸው? ሀያ ሰላሳዎች ይህንን ሲጀምሩ ይህን ስራ ሲጀምሩ ከጤና ጋር ያለውን ግንኙነትም በደንብ አውቀው ነው መስራት ያለባቸው ነው። ይሄንን አንቺ እንደባለሙያ ምን ትመክሪያለሽ? እኔ የምመክረው ምንድነው እያንዳንዱ የሰሩባቸው ተሰብስቦ ይጸዳና ስራ ላይ ይዘራል። በሱ በደንብ እሱ ላይ ከቆየ በኋላ ነው እንደገና ድጋሚ ወደ ተማሪዎች መሄድ ያለበት ነው። ከዛ ግን ያው የቢዩቲ ኢንዱስትሪ በየጊዜው እያደገ የሚመጣ ነው አይደለ? ራሱን እያሳደገ ሰውም ደግሞ እዛ ቢዝነስ ውስጥ ያለ ሰው እራሱን በደንብ ማሳደግ ያለበት ነው። ምክንያቱም ቴክኖሎጂ በየጊዜው ይቀያየራል አይደል? በየጊዜው ልክ እንደተመረቁ ወደ ስራ መግባት አለባቸው ነው የሚባለው። ወደ ስራ መግባት አለባቸውና፣ እንዴት ነው ቴክኒኮቹን አንድ ካወቅሻቸው ስራው ላይ ስትሆኚ አፕዴት እያደረግሽ ነው ራስሽ አስሸንጥ ይቻላል። እሺ ግዴታ እንደዛ መሆን አለበት። ያው አሁን የዚህ ሳምንቱን ስንት ነው የጥፍር ስራ ብለን እናሳያችሁ አሰብነው እየጨረስን ስለሆነ፣ አንቺ ከራስሽ ባክግራውንድ አንቺ አለፍሽባቸው ነገሮችን እንዴት በቀላሉ መጀመር እንደሚችሉ ንገሪልን። ስንጀምር እንዴት ነው፣ ብዙ አይነት እንትን አሉ። ቀጥታ ከፍተውን መጀመር ይችላሉ። እንደተማሩ ተማሩ ወጥተው ተቀጥረውን መስራት ይችላሉ። ሶሻል ሚዲያ ላይ እራሳቸውን እያስተዋወቁ ቤት ለቤትም መስራት ይችላሉ። ስለዚህ የመጨረሻ ትንሹ የሚባለው ተቀጥረው ሲሰሩ እንዴት ነው፣ የራሳቸው ችሎታ ብቻ ነው የሚፈለገው። ስለዚህ ምንም ይዘው አይመጡም። የራሳቸውን ችሎታ ብቻ ይዘው ነው የሚገቡት። ሙያው ላይ በደንብ ፕሮፌሽናል እየሆኑ ሲመጡ እስከ 25 ሺህ እስከ 30 ሺህ ተከፍሏቸው የሚሰሩበት ሙያ ነው። እሺ ዮር ደሞ ከ25000 እስከ 30000 ማለት እስከ 30000፣ በስንት ብር ስልጠና ከ5000 ጀምሮ ባለ ስንት ብር ስልጠና ማለት ነው። እሺ ሌላው ደግሞ ቤት ለቤት እንሰራለን ብለው የሚያስቡ ከሆነ ደሞ የራሳቸው ዳማልቱ አው ፕሮዳክቶቹን ለማሟላት ከ20 እስከ 25000 ብር ይበቃቸዋል። እንደሱ አድገው የሚሰሩትን ስራ ሶሻል ሚዲያ ላይ እያስተዋወቁ ቤት ለቤት እየሄዱ? ሌላ ቤት እቃቸውን በፓክ አድርገው አድርገው ትራንስፖርት ነው። ሌላው ወጪ ከስራው እንደወጡ ሪኮመንድ ማድረጋቸው ተቀጥረው ቢሰሩ ነው። መጀመሪያ የተቀጥረው ሰርተውበት አንድ፣ እጃቸውን በደንብ አሪፍ ማድረግ ይችላሉ። በደንብ ፕሮፌሽናል ይሆናሉ። ሁለት ደግሞ፣ ሰው ካፈሩ በኋላ ቤት ለቤት እየሰሩ ብዙ ከስተመሮችንን ማፍራት ይችላሉ። ሶሻል ሚዲያቸውንም ማሳደግ ይችላሉ። ከዛ በኋላ የሚከፍቱበትን ቢያንስ የኪራይና የትንሽ ፈርኒቸሮች እና የሚሰሩባቸውን ማቴሪያሎች ማሟያ ብር ይኖራቸዋል። ቤት ለቤት አድርገው ትንሽ የቤት ተከራይተው እንደዛ መጀመር ይችላሉ። ከዛ ቀስ በቀስ እያደገ ይመጣል። በአንድ ወንበር በአንድ ጠረጴዛ ጀመር ነው ነው። በስንት ብር ለምሳሌ አንድ ወንበር አንድ ጠረጴዛ ላሟላ ቢን ከአዲስ መጀመር ይጠበቅባቸውም የሚያገለገሉ እቃዎች አሉ የሚሸጡበት። ስለዚህ ቴብሎን በአምስት በአምስት ብር ማግኘት ይችላሉ፣ ያገለገሉ ቴብሎች ከሆኑ ወንበሮቹንም፣ እንደዛው በትንንሽ ብሮች ማግኘት ስለሚችሉ መቶ ሺ ለመቶ ሺ ይጀመራል መጀመር ይችላሉ። አንቺ እንግዲህ የራስሽን የጥፍር ቤት ወይም በአጠቃላይ የቢዩቲ ሳሎን ከፈትሽ፣ ከዛ የትሬኒንግ ሴንተር ሳይቀር ከፍተሻለ ይህንን ሁሉ ያደረግሽው ግን በአንድ አመት ውስጥ ነውና ይሄ የቢዩቲ ኢንዱስትሪ ከጥፍር ጋር የተገናኘ ከሜካፕ፣ እንደዚህ አይነት ዘርፎች በጣም አዋጭ ናቸው በአሁኑ ጊዜና፣ በአንድ ዓመት ውስጥ ግን እንዴት አይነት እንደዚህ አይነት ፈጣን ለውጥ ሊመጣ ቻለ? አንደኛው ና ዋንኛው ምንድን ነው? ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ሲሆን እንዴት ነው እያንዳንዱ ፕሮሞት የምታደርጋቸው ነገሮች አዳዲስ ሰው ይዘውልሽ ይመጣሉ። ሞር ብዙ አዲስ ሰው ባገኘች ቁጥር ደግሞ የአንቺ ሰርክል እየሰፋ ነው የሚሄደው። ረጅሙን ጊዜ ያጠብልሻል። ስለዚህ ይሄ ስራ አዋጫው አይናችሁን እንዳታሹ ጀምሮ ነው የምትይው ማለት ነው አይደል? አዎ፣ ምንም ጥያቄ። አሪፍ መረጃን የሰጠሽን በጣም አድርጌ ነው ማመሰግን። ሀያ ሰላሳዎች በዚህ ሳምንት የነበረ እኔ ስንት ነው ዝግጅታችን ያያችሁትን ይመስል ነበር። ሌሎች ሀያ ሰላሳ ዝግጅቶች ይቀጥላሉ። ከእነርሱ ጋር መልካም ጊዜ